ጥልቀት ጉሃን መምህር ደረጀ ነጋሽ ዘወይንዬ አንታ ሁማን ራይት የሚል ስያሜ የሰጥቷቸዋል። ስለዚህ ለእናንተ ለውድ ቤተሰቦቻችንም ያስተላለፉላችሁ መልክት አለ እና አሁን የመምህር መታሰር አንድ ሰው ወይ አንድ ቤተሰብ ወይ አንድ ሚዲያን አይደለም የሚጎዳው። ስለዚህ መምህር ታሰሩ ማለት ፊት ለፊት የሚጋፈጠውን ወታደር እንደማስቆም ነው የሆነው። መምህር እንግዲህ የቤተ ክርስቲያኒቷ ልጅ ናቸው። የቤተ ክርስቲያን አፍም ጭምር ናቸው። ቤተ ክርስቲያን ለምን ትነካለች ብለው ግንባር ቀደም ደረታቸውን ለምንም ነገር ፊት ለፊት የሚሰጡ ናቸው። ና ቤተ ክርስቲያንም በዚህ ዙሪያ ልታግዛቸውና ልትደግፋቸው ይገባል። ጉዳይ ቤተክርስቲያናቸው ስለምን ዝም አለ የሚል ጥያቄ አሁን በሰፊው እየተነሳ ነው የሚገኘው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ ባህላዊ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንግዲህ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ በዚህ ወቅት ያሉበት ሁኔታ ይታወቃል። ዛሬ ደግሞ ከአጠገባችን የመምህር ወዳጅ የሆነችው ጋዜጠኛ ትዕግስት አብራን ትገኛለች። የመምህር ደረጀ ዘወይንዬን ጉዳይ በቅርበት እየተከታተለች ያለ ስለሚሆን ስለ መምህር አንዳንድ ጉዳዮችን ልንነጋገር ወደድን። ትጂዬ እንኳን ደህና መጣሽ። አመሰግናለሁ። እስዬ እንኳን ደህና ቆየሽ። አመሰግናለሁ። እንግዲህ መምህር ደረጀ ነጋሽ ዘወይንዬ በኢትዮጵያ በርካታ ስራዎችን የሰሩ በማህበረ ዘወይንዬ ተክለሃይማኖት ማህበር መስራች እና ሰብሳቢ ናቸው። የሰገል ዘ ኢትዮጵያ መስራች እና ሰብሳቢ ናቸው። ስለ ኢትዮጵያ ዝም አንልም ትውልድን ከግብረሰዶ የምንታደግ መስራች እና ፕሬዚዳንት ናቸው። ከ27 በላይ የተለያዩ ስለ ኢትዮጵያ የሚዘክሩ ስራዎች ላይ ኮሚቴ ናቸው አህዱ መናገሻ ላይ ስለ ኢትዮጵያ ስንክሳሮችን የተለያዩ ታሪኮችን የሚያቀርቡ በ2013 የአህዱ መናገሻ ፕሮግራም የአህዱ አዋርድ በሁለተኛ ደረጃ ተሸላሚ ነበሩና። አሁን መምህር እንግዲህ በዚህ ወቅት ያሉበት ሁኔታ እጅግ በጣም አሳዛኝ እስኪ ስለ መምህር ያለበት ሁኔታ። አዎ፣ ያው ውጪ፣ ዋናው የተገናኘንበት ምክንያታችን ከዚህ ቀደም መምህር ደረጀ የተለያዩ ኮንተንቶችን በመስራት ለቤተሰቦቻችን ብዙ ፕሮግራሞችን በማድረስ ይታወቃሉ። ታዲያ ለምን ጠፉ የሚል ጥያቄ መነሳቱ አይቀርም እንደ ቤተሰብ ስለምንመለከታቸው ተመልካቾቻችንን ደግሞ ይህንን ነገር ከራሳቸው ከመምህር ደረጀ ዘወይንዬ ሚዲያ ጉዳዩን ማወቅና መረዳት ስላለባቸው ነው በዚህ ሰዓት እዚህ የተገኘ ነው ማለት ነው። እንግዲህ መምህር ሰኔ 16 ቢሮ የተለመደ ስራቸውን ሰርተው ሲወጡ በፖሊስ ቁጥጥር ስር ዋሉ ማለት ነው። ከዛ በኋላ ከሶስት ቀን በኋላ ሰኔ 19 ላይ ማለት ነው ሰኔ 18 ላይ ለፍርድ ቀረቡ። የዛ ቀንም የዋስትና መብት ተፈቅዶላቸው ነበረ፣ ነገር ግን ፖሊስ እዛው እንዲቆዩ አድርጓል ማለት ነው። ከዛ በመሀል የተፈጠሩ በርካታ ነገሮች ነበሩ ማለት ነው። መምህር በነገራችን ላይ የስኳር እና የኮሌስትሮል ታማሚ ናቸው። በዚህም በተፈጠረው መደናገጥና ጭንከት ስኳራቸው ከፍ ብሎ ሆስፒታል ገብተው ነበረ። ፖሊስ ሆስፒታል ገብተው ነበር ማለት ነው። እዛም የሕክምና ክትትል አድርገው ተመልሰው ወደ ፖሊስ ጣቢያ ሄደዋል ማለት ነው። በነገራችን ላይ እስካሁን ድረስ ያሉበት ሁኔታ ተመስገን ጥሩ ላይ ነው ያሉት። ምንም አይነት የድብደባም ሆነ የከፋ ነገር አልገጠማቸውም። ጥሩ ሁኔታ ላይ ነው ያሉት። ነገር ግን ያው መታሰር ለመምህር ደረጀ አይደለም ለማንም የሚመከርም ለማሰብም የሚከብድ ጉዳይ ስለሆነ እግዚአብሔር ቶሎ እንዲያስፈታቸው ነው የምንመኘው። በነገራችን ላይ ዛሬም ችሎት ከዛ መልስ ላይ ሆነ ነው እንግዲህ ፕሮግራም እያዘጋጀን ያለ ነው። በዛሬው እለት ይለቀቃሉ የሚል ትልቅ ተስፋን አዝለ ነበር ወደ ፍርድ ቤት ሄድ ነው። ነገር ግን ፖሊስ ተጨማሪ የምርመራ ጊዜ ይፈልጋለሁ በማለቱ ጉዳዩ ወደ ሐምሌ ሶስት እንዲቆይ እስከዛው ድረስ ፖሊስ ጣቢያ እንዲቆዩ ተደርገዋል ማለት ነው። ይህ የሆነበት ምክንያት ምንድ ነው? ተጨማሪ የምርመራ ጊዜ እፈልጋለሁ በማለቱ ነው። ፖሊስ ከጠበቆቹ ከመምህር ጠበቆች ደግሞ የተነሱ የመከላከያ ሀሳቦች ቀርቦ ነበረ። ለምሳሌ የዋስትና መብታቸው ተጠብቆ ውጭ ሆነው ቢከራከሩ በምርመራ ሂደቱ ላይ የሚፈጥሩት ምንም አይነት ተጽዕኖ የለም፣ ስለዚህ መምህር ውጭ ሆነው እንዲከታተሉ ይፈቀድልን የሚል የመከራከሪያ ሀሳብ አንስቶ እንዲያውም በዚህ አጋጣሚ የዋስትና መብታቸው ከመከበሩ ጎን ለጎን ወደ ውጭ ሀገር የመሄድ ፈቃዳቸውም ታግዷል እና የደሬ ዘወይንዬ የጉዞ ወኪልም ባለቤት ናቸው። መምህር ደረጀ የተለያዩ እስራኤል ሀገርና የእምነት ቦታዎችን አስጎብኝ ናቸው። በዚህ አጋጣሚ የስራቸውም ትልቅ እክልና ትልቅ ዱብዳ የሚገጥመው ሁኔታ ነው እና ወደ ውጭ መሄድ ወደ ውጭ መሄድ እገዳቸው እሱ ተከብሮ እንዳለ ነገር ግን ሀምሳ ሺ ብር ዋስም ተፈቅዶ እንዳይወጡ የተደረገበት ነገር፣ ጠበቃዎችም እንዳልሹ አሁን በጣም እየተከራከሩ ያለበት ሁኔታም እሱ ነው። ውጭ ሆነው መከታተል ይችላሉ ነው እና ስለዚህ ጉዳይ ፍርድ ቤቱ የሰጠው ምላሽ ምን ነበር? በዛሬዎች ላ እንደነገርኩሽ ነው ተጨማሪ የምርመራ ጊዜ እንፈልጋለን በሚል ነው። እነዚህ ተጨማሪ ቀናቶች አስር ቀናቶች ከዛሬ ጀምሮ ስንቆጥር አስር ቀናቶች እንዲሰጡት ፍርድ ቤቱ ፖሊስ የጠየቀው ማለት ነው። በዚህም ምክንያት ነው። ፍርድ ቤት የመምህርን ጠበቆችን የፖሊሶቹንም የመከላከያ ሀሳብ ሰምቶ ከዛ በኋላ ለሀምሌ ሶስት እንዲቀጠሩ እያደረገው ማለት ነው። ሌላው እንግዲህ ለምሳሌ የጠበቆቹ ካነሱት ወሳኝ ነገር ደግሞ ጉዳዩ የሚዲያ ጉዳይ ስለሆነ እዚህ ድረስ ባይደርስና እስካሁንም እዛ መቆየታቸው ትክክል እንዳልነበረ በሚዲያ አንቀጽ ጠቅሶ በሚዲያ ራሱ የሚዳኙበት የሚጠየቁበት አዋጅ አለ ያንን አዋጅ በመጥቀስ በዚህ መልኩ ቢጠየቁ መልካም ነበር የሚል ሌላ መከራከሪያ ነጥብ ተነስቶ ነበረ ማለት ነው እንግዲህ ይህንም ወደፊት ግራ ቀኝ ናይቶ ፍርድ ቤት የራሱን ትክክለኛ ውሳኔ ይወስናል የሚል ተስፋ አለን ማለት ነው በነገራችን ላይ መምህር የመንፈስ ጥንካሬያቸውን ልነግራቸው አልችልም ለድገት ነገር ግን ያሉበት የመንፈስ ጥንካሬ እጅግ የሚያስደንቅ እጅግ የሚያስገርም ነው። ስለዚህ ለእናንተ ለውድ ቤተሰቦቻችንም ያስተላለፍኩላችሁ መልእክት አለ። አይዟችሁ፣ ሁላችሁም በጸሎታችሁ አስቡኝ ምንም የሚፈጠር ነገር አይኖርም። ከእግዚአብሔር ጋር በቅርቡ እንደምወጣና እንደምንገናኝ ተስፋ አደርጋለሁ በማለት በተወሰነች ሰከንድም ቢሆን ይህንን መልእክት ለተመልካቾቻችን እኛ የሚሰማ ነው። ደግሞ ወደ እናንተ ጉዳዩ ስለሚመለከታችሁ ለእናንተ ለቤተሰቦቻችን ይህንን መልክ ለማስተላለፍ እንወዳለን ማለት ነው። እና የመምህርን የመንፈስን ጥንካሬ አለማድነቅ አይቻለም። እግዚአብሔር በጣም እያበረታቸው ነው ያለው። ብዙ ወዳጆቻቸው ተገኝተው ነበር፣ ጋዜጠኛ ጥበቡ በለጠ፣ ከዝቋላ አቦ የመጡ አባቶች ጎብኝተዋቸዋል። ስለዚህ መምህር በጣም የበረቱበት ሰዓት ነው። እናንተም ግን በጸሎታችሁ እንድታስቧቸው ጥሪ አስተላልፈዋል ማለት ነው። የዝቋል አባቶች እንግዲህ ከመምህር ጋር በጣም ከፍተኛ የሆነ ጥብቅ የሆነ ግንኙነት ነው ያላቸው። የዛን እንግዲህ ሰኞ ሰኔ 16 መምህር የተያዙ የተያዙ ለታም የዝቋል አባቶችን ሞት ፕሮግራም ሰርተን ስንወጣ ነው እንግዲህ መምህር የተያዙት። እና የዘቋላ አባቶችም እኛ ጋም እየደወሉ በጣም በርካታ አባቶች ጸሎት እንደያዙ ሱባኤ እንደያዙ መምህር የሚወዷቸው የአቡነ ሲኖዳ ገዳም አባቶችም ሱባኤ እንደያዙ ነው እስካሁን ያለን መረጃ። እንግዲህ ተመልካቾቻችን፣ የመምህር ደረጀ ዘወይንዬ ወዳጆች በሙሉ መምህር አሁን ካለበት ሁኔታ አንጻር መልካሙን ዜና እንድንሰማ ለሐምሌ ሶስት በጸሎታችሁ አስቡን ሁላችሁም። በጣም እኔ ከመምህር መማረው ብዙ ነገር አለ። እኔ መምህርን ሳውቃቸው ሶስት አመት ነው። ነገር ግን አሁን የአባትና፣ ታውቂያለሽ መቼም የአባትና የልጅ ግንኙነት ነው። ሳጠፋ ይቆጡኛል፣ እኔም አንዳንዴ ይቆጣለሁ እንደ ልጅ ስም አለ። ይህንን ደግሞ እሳቸው የሰጡን ነጻነት ነው። መምህር ለሰው ልጅ በመጀመሪያ የሚሰጡት ትልቅ ነጻነት ነው። ስለማናጠፋ ስለማናስቸግር አይደለም። ግን ደግሞ በጣም የይቅርታ ሰው በጣም ሰዎችን አክባሪ፣ በጣም ሀገር ወዳድ። እዚህ ሚዲያ ላይ ስላሉ ብቻ አይደለም። እቤታቸው ስንሄድ እንዴት እንደምንስተናገድ መምህር ጋር እንግዳ ሆነን የሄድን ሰዎች እናውቃለን። መምህር ጋር በጋራ ነው፣ አይደለም አብረን ነው የምንበላው። ቤተሰባዊነት በጣም የሚደምቅበት ቤት ነው። አብሮ መብላትም በመሶብ በመሶብ ቀርቦ ነው የሚበላውና መምህር ኢትዮጵያዊነትን የሚኖሩ ሰው ናቸው። ስለ ኢትዮጵያ የሚናገሩ ብቻ ሳይሆን ኢትዮጵያዊነትን እራሱ የሚኖሩ በጣም እንግዳ ተቀባይ፣ ከትንሹ ጋር እንደ ትንሽ፣ ከትልቁ ጋር እንደ ትልቅ። ብዙ ጥያቄዎችን ይዛችሁ መታችሁ፣ ስለ ታሪክ፣ ስለ ሀገር፣ ስለ ገዳማት፣ ስለ ቤተ ክርስቲያን ማንኛውንም ጥያቄ ብጠይቁ ሙሉ መልስ በሙሉነት የምታገኙበት ስፍራ ነው። መምህር የእውነት ሰው ናቸው። እውነትን ከመጋፈጥ ወደ ኋላ አይሉም። ለዛም ነው ዛሬ በእስር ቤት ላይ ሆነው እንኳን ይህንን የመንፈስ ጥንካሬያቸውን እያየን ያለ ነው ማለት ነው። ሌላው እንግዲህ መምህር ከመምህር ጋር ከሰራናቸው ስራዎች ውስጥ ከፍተኛ ቦታውን የሚይዘው በተለይም ከግብረ ሰደማውያን ጋር የተያያዘ ትልልቅ ስራዎችን በመስራት ይታወቃሉ። እንግዲህ ጦርነቱ ቀላል አይደለም። በአሁኑ ሰዓት እጅግ በርካታ ግብረ ሰዶማውያን በሀገራችን ውስጥ ትልልቅ ስራዎችን በመስራት እየተስፋፉ እንደሆኑ እናውቃለን። ይህንን ፊት ለፊት ሄዶ የሚጋፈጥ ማን ነው ከተባለ፣ ማንም የሚመሰክረው ጉዳይ ነው መምህር ደረጀ ዘወይንዬ ናቸው። ከዛ ባለፈ ደግሞ ኢትዮጵያን በዓለም ላይ በተለያዩ አውሮፓ ሀገራት ተዘዋውሯል። መምህር በሄዱበት ቦታ ሁሉ ከአለባበሳቸው፣ ከመነጽራቸው፣ ከኮፍያቸው፣ ሙሉ ልብሳቸው፣ ከጫማቸው ጭምር ኢትዮጵያዊነትን የሚገልጽ በምግባርም፣ በመናገርም፣ በእውቀትም በመኖርም የተለያዩ አለማት ላይ በመሄድ ኢትዮጵያን የሚያስተዋውቁ የኢትዮጵያ አምባሳደር ናቸው ቢባልም ማጋነን አይደለም። በዚህም የተለያዩ ጥቃቶች ደርሰውባቸው ያውቃል። አንድ አውሮፓ ሀገር ላይ ከግብረ ሰዶማውያን ጋር በተያያዘ ከፍተኛ ድብደባ ሊያደርሱባቸው ብለው ሰዎች ናቸው ተረባርበው እያዳኗቸው ማለት ነው። ስለዚህ ከዛ ባለፈ ደግሞ ሰገል ዘኢትዮጵያ እንደዚሁ የሚሰራውን ስራ እናውቃለን። ስለ ኢትዮጵያ ዝም አንልምን አንስተናል ማህበረ ወይንዬ ደግሞ የተለያዩ ገዳማት ግን ስለ ኢትዮጵያ ዘመን ለም ላይ አንድ እንድናነሳው የምፈልገው ጉዳይ ምንድን ምንድነው የዓለም መንግስታት መምህር ደረጀ ልቀት ጉሃን መምህር ደረጀ ነጋሽ ዘወይንዬ አንታይ ሁማን ራይት የሚል ስያሜ ሰጥተዋቸዋል። ነገር ግን እኛ እንደ ኢትዮጵያ እንደ ሀገር ከ20 ዓመት በላይ ስለ ግብረ ሰዶማውያን ጥናት ሲያደርጉ አንድ ግለሰብ ብቻውን ሊያደርገው የሚችለው ተግባር አይደለም፣ መምህር የሚያደርጉት እና ከ20 ዓመት በላይ በጣም ብዙ ሀብት ንብረታቸውን በሙሉ እየሸጡ ራሳቸውን ህይወታቸውን ሉዝ እያደረጉ በጣም በርካታ ስራ በጣም በርካታ ግብረ ሰዶማውያንን ከዛ ህይወት ለማውጣት የሚያደርጉት ጥረት ከፍተኛ ነው። ነገር ግን ይህንን ጥናት አቅርበው ባለበት በዚህ ሰዓት ግን አሁን መምህርን የሚያውቁ በዚህ ቅርበት ያለ ካልሆነ አብዛኛው ኢትዮጵያዊ ስለዚህ ነገር እውቀት የለውም። አብዛኛው አሁን ግብረሰዶም ኢትዮጵያ ውስጥ አለምናምን ሲባል የማያውቅሰዋል፣ ግብረሰዶ ምን እንደሆነ በደንብ የማያውቅሰዋል ኢትዮጵያ ውስጥ እና ይህንን የኢትዮጵያ ማህበረሰብም ሆነ መንግስት ግን ድጋፍ ሊያደርግላቸው ፈቃደኛ አይደለም። ህዝቡ ስለዚህ ነገር እንዲያውቅ የመምህር ጥናት በስነስርዓት ቢሰራበት፣ ሀገርን ብቻ አይደለም ከሀገር አልፎ በርካታ ሰዎችን ሊያድን የሚችል ጥናት ነው መምህር የሰሩት። ነገር ግን ይሄ ችላ ተብሎ ተደባብሶ ብቻቸውን እየሰሩት ያለ ጉዳይ ነው። በውጭ ሀገር ያሉት ግን መምህርን እንደ አንድ ግለሰብ ወይ እንደ አንድ ሰው አይደለም የሚያያቸው አንተ። ሂውማን ራይት ተብሎ በተባበሩት መንግስታት ድርጅት መመዝገብ ማለት እንግዲህ ከፍተኛ ነገር ነው። እኛ ግን እኛ ጋ ያለውን ነገር አላወቅንም። እኛ ጋ ያለውን ነገር እንዴት መያዝ እንዳለብን አላወቅንም። ና ማንኛውም ዛሬ እዚህ የመጣ ነው። ሰሞኑን ወደ እናንተ ይህን ነገር ማድረስ ነበረብን። የተለያዩ ሚዲያዎች እርግጥ ነው ስለ መምህር ደረጀ የተለያዩ መረጃዎችን ሲያደርሱላችሁ ነበረ። ነገር ግን ለቤተሰቦቻችን ቅርብ መሆን አለብን። ጉዳዩ ቀጥታ ከዚሁ ከእናንተው ሚዲያ መገለጽ አለበት። ስለማንም ብለን ነው ይሄን ነገር ወደ እናንተ ለማድረስ የመጣ ነው ማለት ነው። ከዚህ በኋላ ግን ሌሎች ፕሮግራሞች፣ እንዲሁም ደግሞ መምህር ደረጀን የተመለከቱ የተለያዩ መረጃዎችን ያሉበትን ሁኔታ እየተከታተልን ወደ እናንተ ውድ ተመልካቾቻችን፣ ቤተሰቦቻችን የምናደርስ ይሆናል። ትጂ እንግዲህ እጅግ በጣም የሚቆጨኝና እና የሚያንገበግበኝ ጉዳይ ደግሞ ዛሬ ምንድን ነው ትላንት ሰኔ 22 የመምህር የሚኒ ጉባኤ ነበረ የግጥም መድብል ለማሳተም የገቢ ማሰባሰቢያ የሚደረግበት ሚኒ ጉባኤ ማለት ነው። ይህ ፕሮግራም እንግዲህ መጽሐፉ ከታተመ በኋላ መስከረም ላይ አሜሪካ ሀገር ተመርቆ አሜሪካ ሀገር ተሽጦ ገቢው ሙሉ ለሙሉ ለአቡነ ሲኖዳ ገዳም መምህር በጣም የሚወዳቸው አባት ናቸው። አቡነ ሲኖዳ ያህንን ቤተ ክርስቲያንም ያስገነቡት እሳቸው ናቸው። ከዚህ በፊት አሁን ግን ካለው ከሀገሪቱ ወቅታዊ ሁኔታ አንጻር ቤተ ክርስቲያኑን ማስገንባት ባለመቻሉ ከገጠመውም የገቢ እጥረት አንጻር ቤተ ክርስቲያኑ ተቋርጧል። አሁን ግን ይህንን የግጥም መድብል መምህር አሳትመው ሙሉ ለሙሉ ገቢውን ለአቡነ ሲኖዳ ገዳም ሊያደርጉ የነበረ ሲሆን እና የመጽሐፉ የማሳተቢያ ገቢ ማሰባሰቢያም በትላንትናው እለት ሰኔ ሀያ ሁለት ነበር እና ይሄ በጣም በጣም እጅግ በጣም ያስቆጨኝ ጉዳይ ነው። ትጂ ጂ እዚህ ምን ሆነ መሰለሽ፣ ከሀያ ቀን በፊት ከዛ በፊትም የረጅም ጊዜ እቅዳቸው ነበር። መምህር ብዙ ስራዎች አሏቸው። ወደ ከአስራ ምናምን ፕሮጀክታቸው ውስጥ አንደኛው ይሄ ነበረ እና ሰበሰቡን፣ እና የተለያዩ ትልልቅ መምህራኖች በተገኙበት ሰበሰቡንና ለሁላችንም የስራ ድርሻ ተሰጠን። የዛኑ ጊዜ ሆቴል መረጥን፣ የሚመጣውን ሰው መደብን እና ለሚጠሩት ሰው በሚጠሩት ሰው ልክ ቆንጆ ፕሮግራም ተዘጋጅቶ ክፍያ ሁሉ ተፈጽሞ ነበር ማለት ነው። ራሳምባ ሆቴል፣ ራሳምባ ሆቴል ነበረ ሚኒ ጉባኤ ሊዘጋጅ ነበር ማለት ነው። ከዛ ለሁላችንም አስጠንቀቀው፣ እኔ ታቃል በጣም መምህር ፓንክቹዋል ናቸው። በሰዓታቸው ነው የሚገኙት። በቃላቸው በጣም የሚታመኑ ሰው ናቸው። ካሏት ነገር ዝንፍ የምትል ነገር ኦን ታይም ነው ሁሉንም ነገር የሚያደርጉትና አንቺም በዛው ልክ አቅም ሊኖርሽ ይገባል ማለት ነው። እና አስጠንቅቀውን ለሁላችንም የስራ ድርሻ ተሰጥቶን እዛ ጉዳይ ላይ እየሰራን ነበር። ስራውም ጥሩ እየሄደ ነበረ። እንግዲህ መምህር ሰኔ 16 ላይ ሲታሰሩ ግን ይህን ነገር ቆመ። ከሁሉም በላይ ደግሞ እጅግ የሚያስቆጨው ነገር ምንድን ነው፣ የታሰበለት አላማ እንዳልሹ የተዘጋ ቤተ ክርስቲያንን ለማስከፈትና ወደ ቀድሞ ስራው እንዲመለስ ማድረግ ነበረ። እንግዲህ ለአሁኑ እግዚአብሔር አልፈቀደም። ነገር ግን መምህር ባለ በዚህ ሁኔታ የሚቀጥሉ ከሆነ ይህም ጉዳይ ትልቅ እክል ስለሚገጥመው እነዚህ እነዚህ ጉዳዮች ላይ ቢታሰብባቸው መምህር እጅግ በጣም በርካታ የተዘጉ አብያተ ክርስቲያናትን በመክፈት በማሰራት ነው የሚታወቁት። እንግዲህ በዚህ አጋጣሚ ምዕመናኑን በደንብ ያውቃሉ እና አሁን የመምህር መታሰር አንድ ሰው ወይ አንድ ቤተሰብ ወይ አንድ ሚዲያን አይደለም የሚጎዳው የመምህር መታሰብ በርካታ ምእመናንን በርካታ የተዘጓ ቤተ ክርስቲያናትን ተከፍተውም የተለያዩ የምእመናንን እጅ የሚጠብቁ ቤተ ክርስቲያናትን የሚሰሩ ናቸው። በአሁኑ ሰዓት ራሱ እጃቸው ላይ እጅግ በጣም ብዙ የቤተ ክርስቲያን ፕሮጀክቶች ናቸው ያሉት። በጣም ብዙ ቤተ ክርስቲያንን ለማስከፈት በጣም ብዙ ቤተ ክርስቲያንን ለማሰራት ተነድፈው ፕሮጀክት ፕሮፖዛል ተሰርቶላቸው የተቀመጡ በርካታ ፕሮጀክቶች ናቸው ያሉትና አሁን የመምህር እንደዚህ ሁኔታ ላይ መገኘት እነዚህን ሁሉ የ የሚጎዳ ነው እና ምእመናን ይህንን አይተው ድምፅ ሊሆኑ የሚገባል ብዬ አስባለሁ። ምክንያቱም የአንዳችን ወይ የተወሰነ ሰው ብቻ ችግር አይደለም። ይሄ መምህር ማለት የኢትዮጵያ ናቸው፣ እኔ የኢትዮጵያ ሀብት ናቸው ብዬ ለራሳችን ስንል መምህር ትውልድ ላይ ከሚሰሩ ሰዎች ግንባር ቀደም ናቸው ብንል አሁንም ማጋነን አይደለም። በቅርብ ስለምናውቃቸው ብቻ አይደለም። ይህ ብዙ ግለሰቦች ምእመኖች ኢቨን የእምነቱ ተከታይ ያልሆኑ ሰዎችም በኢትዮጵያዊነታቸው እኮ መምህርን የማይወድ የማይቀበል ሰው የለም። ምክንያቱም በጣም ባላንስ አድርገው ለሀገር የሚቆሙ ሰው ስለሆኑ ማለት ነው። በጣም እጅግ ከጊዜ ወዲህ አሳሳቢ የሆነው ጉዳይ ሌላው የግብረ ሰዶማውያን ጉዳይ እንደሆነ ይታወቃል። ስለዚህ መምህር ታሰሩ ማለት ፊት ለፊት የሚጋፈጠውን ወታደር እንደማስቆም ነው የሚሆነው። ስለዚህ በቋፍ ላይ ያለ ነገር እንደገና ወደ ሌላ ወደ ተባባሰ ነገር እንዳይሄድ ይሄ መንገድ ቢዘጋና መምህር ተፈታው ወደ ቀድሞ ትግላቸው ቢገቡና ሀገራችንን ከዚህ ክፉ ነገር ብትጠበቅ የሚል እምነት ነው ያለን። ስለዚህ ሁሉም ግብረ ሰዶማውያንን የሚቃወም ህዝበ ምእመንም ኢትዮጵያዊ ይህ ይሄ ጉዳይ ስለሚመለከተው ሁላችንም ለመምህር ድምፅ መሆን አለብን የሚል እምነት አለ። መንግስትም ደግሞ መምህር የሰሯቸው በጎ ስራዎች አሉና እነዛን ነገሮች ትኩረት ሰጥቶ ቢያይ የሚል መልእክታችንንም ለማስተላለፍ እንወዳለን። መጽሐፈ ምሳሌ ላይ ምን ይላል እንግዲህ ደፍሮ የሚገስጽ ሰላምን ያደርጋል ይላል። መምህር ብዙ ጉዳዮችን የማይነኩ ጉዳዮችን በመነካከታቸው እና በመያዛቸው ግንባር ቀደም በመሆናቸው ሰው ቢያንስ ቢያንስ እንኳን መረጃ እንዲኖረው ስለ ግብረ ሰዶማውያን ብዙ ሰው አዌርነስ አልነበረውም። አዌርነሱ እንዲኖረው አድርገዋል። ስለዚህ እነዚህ እነዚህ ነገሮችን ብንመለከት የሚል ምንም እንኳን በተናናሾች አንደበት ቢሆንም፣ ይ እንግዲህ የግብረሰዶም መምህር የሚሰሩት ስለ ኢትዮጵያ ዝማንል ማህበር በርካታ በርካታ ወጣቶች አሁን እንደ መምህር ጥናት ከመቶ ሺህ በላይ እኛ አይመስለንም ያለንበት አናውቀውም፣ ግን ከመቶ ሺህ በላይ ግብረሰዶማውያን ኢትዮጵያ ውስጥ አሉ ኢትዮጵያውያን እምነት ያላቸው ከ98 በላይ ፐርሰንት በላይ አማኝ ሀገር ናት የምትባለው ኢትዮጵያ ውስጥ ግብረ ሶዶማውያን ኢትዮጵያ ውስጥ አሉና የመምህር መታሰብ ይሄንን ነገር በግንባር ቀደምነት በብቻቸውን ማለት በሚባልበት ደረጃ እየተጋፈጡ እየተዋጉ ያሉትን ይህንን ሂደት የእሳቸው መታሰር ግን ይሄ ነገር ሙሉ ለሙሉ እንዲስፋፋ እንደሚያደርግ ነው እኔ የሚሰማኝ። ምሰሶ ሲፈርስ እንዴት ነው ቤት ያለ ምሰሶ እንደማይቆመው። የዚህ ሀሳብ የግብረሰዶምን የጸረ ግብረ ሰዶማውያንን መቃወም ሀሳብ መምህር ናቸው። ምሰሶ መስራቹም ፕሬዚዳንቱ እሳቸው ናቸው ወርደው ከላይ እንደ ፕሬዚዳንት ሳይሆን ወርደው እያንዳንዱ ቦታ ክፍለ ሀገር እየሄዱ በየዩኒቨርሲቲዎቹ እየዞሩ ነው። እነዚህን ወጣቶች በተለይ በዩኒቨርሲቲ ላይ ያለው ግብረሰዶም ግብረሰዶም የማስፋፋት ሁኔታ እጅግ በጣም አሳዛኝ በሆነ መልኩ ነው አሁን ላይ ያለው። የመምህር እዚህ ሁኔታ ውስጥ መገኘት እነዛን ሁሉ ተማሪዎች ጭምር ገደል የሚያስገባ ሁኔታ ነው። ከዛ በተጨማሪ ደግሞ ይህ ጉዳይ ኢትዮጵያ 98 ፐርሰንት የሃይማኖት እምነት ተከታይ ያለበት ሀገር እንደመሆኗ ከዛ ደግሞ አብላጫውን ድምጽ የሚይዘው ኦርቶዶክስ ቤተክርስቲያን በመሆኑ መምህር እንግዲህ የቤተክርስቲያኒቷ ልጅ ናቸው። የቤተክርስቲያኒቷ አፍም ጭምር ናቸው። ቤተክርስቲያን ለምን ትነካለች ብለው ግንባር ቀደም ደረታቸውን ለምንም ነገር ፊት ለፊት የሚሰጡ ናቸውና ቤተክርስቲያንም በዚህ ዙሪያ ልታግዛቸውና ልትደግፋቸው ይገባል። አሁን ያሉበትንም ሁኔታ እንግዲህ ትጅ ታውቂያለሽ እስኪ አዎ ያው ቤተ ብዙ ሰዎች ይህንን ሀሳብ ያነሳሉ። ቤተ ክህነቱ እንዴት መምህር ደረጀ የታስረው ዝም አለ የሚል የተለያዩ ሰዎች የራሳቸውን ሀሳብ እየሰጡ ይገኛሉ። ስለዚህ መምህር ደረጀ የሚሰሯቸው ስራዎች በአንድም በሌላም መልኩ ቀጥታ ወይ ከሀገር ጋር የሚገናኝ ጉዳይ ነው ወይ ከሃይማኖት ጋር የሚገናኝ ጉዳይ ነው። እዚህ ነገር ላይ ጠንካር ጠንካር ያሉ ስራዎችን፣ ሀሳቦችን ስለሚያነሱ ማለት ነው። ስለዚህ ይህንን ጉዳይ ቤተ ክህነቱ ስለምን ዝም አለ የሚል ጥያቄ አሁን በሰፊው እየተነሳ ነው የሚገኘው። ሌላው ደግሞ ሚዲያዎች ስለምንድ ነው ይህንን የመምህር ደረጀን ጉዳይ ማንሳት ያልፈለጉት የሚልም ሌላም ጥያቄ እየተነሳ ነው ያለው። በጣም እንግዲህ ቤተ ክህነትም የመምህር ልጅ እንደመሆኑ መጠን ለቤተ ክርስቲያን ግንባር ቀደም እንደመሰለፉ ዋናውን ሚና እንደመጫወቱ ለቤተ ክርስቲያን በቃ እንባ ጠባቂ ነው የምንለው እኛ። እንባ ጠባቂ እንደመሆኑ መጠን እንግዲህ ቤተ ክህነት አባታችንን ለእኛ አባታችንን ለቤተ ክርስቲያን ደግሞ ለቤተ ክህነት እጃቸውን ሊጠብቁ ይገባል ብዬ አስባለሁ። ምክንያቱም የአባቶቻችን ጸሎት የአባቶቻችን ድምፅ ነው ከብዙ ፈተና የሚያወጣንና ልጃቸውን ለልጃቸው ድምፅ እንዲሆኑ። ሚዲያዎችም ደግሞ በበርካታ ጉዳይ እኮ ስለ ግብረ ሰዶማውያን፣ ስለ ባህል፣ ስለ ሀገር የተለያየ በተለያየ ጉዳይ ሚዲያዎች መምህርን ያቀርቧቸዋል ከዚህ በፊት አሁን ግን መምህር ያሉበትን ሁኔታ እያንዳንዱ ሚዲያ ይመለከቷል። እያንዳንዱ ኢትዮጵያዊ የሆነ ሰው በሙሉ ይመለከቷል። መምህር የኢትዮጵያ ሀብት ናቸውና ሚዲያዎችም ይህንን ነገር ድምጽ እንዲሆኑ ለመምህር ሚዲያዎችም የቤተ ክህነት አባቶቻችንም ድምፅ እንድትሆኑ ለመምህር ለሊቀት ጉሀን መምህር ደረጀ ነጋሽ ዘወይንዬ ድምፅ እንድትሆኑ ስንል በትህትና እንጠይቃለን። አው ለቤተሰቦቻችን፣ እንግዲህ በዛሬው ችሎት መምህር ያሉበት መምህር ደረጀ ዘወይንዬ ያለበት ሁኔታ ምን ይመስላል የሚለውን ከራሳቸው ቤት በዚህ መልኩ ወደ እናንተ ለማድረስ ሞክረናል። የቀረ ነገር አለ እሺ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንግዲህ በዛሬው እለት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ያሉበትን ሁኔታ በጥቂቱም ቢሆን ልናስቃኛችሁ ወደድን። እንግዲህ በመላው ኢትዮጵያ ውስጥ ያላችሁ የኦርቶዶክስ እምነት ተከታያ፣ ከዛም በተጨማሪ ደግሞ የሌላም እምነት ተከታዮች፣ የመምህር ደረጀ ነጋሽ ዘወይንዬ ወዳጆች በሙሉ መምህር በተለያዩ ገዳማት በተለያዩ ቤተ ክርስቲያን በአባቶች ጸሎት ሱባኤ ተይዞላችሁን ያለው በዚህ ሰዓት እናንተም እንግዲህ ለመምህር ጸሎት እንድታደርጉ በጸሎታችሁ እንድታስቧቸው እንጠይቃለን። በጣም አድገና እናመሰግናለን። ቻናላችን ግን ከዚህ ቀደም ላልተወሰኑ ቀናቶች ፕሮግራሞችን ሲያስተላልፍ አልነበረም። በዚህ ምክንያት ነው ሁላችንም ድንጋጤ ውስጥ ስለነበረ ነው። ከዚህ በኋላ ግን በተለይም ከጽዮን ጋር የተለያዩ ፕሮግራሞችን ይዘላችሁ ትቀርባለች። እንዲሁም ደግሞ የመምህር ደረጀን ጉዳይ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ይህ ጉዳይ ግን ለሁሉም ሰው እንዲዳረስ ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት